እንልክልሽ እንልክልሻለን፣ እሺ ወንድ ኮ ሆናችሁ ማስረጃውን ለምን አላካችሁልኝም? ማስረጃውን አውጪ፣ አንዳንዶቹ እንልክልሽና ታውጪዋለሽ አላችሁ አለ። እሺ እኔ ኮ በጣም ነው የምትገርሙኝ። አንዳንዴ በቃ የምታደርጉት ነገር የምትሰሩት ነገር በጣም ይገርመኝ። ብቻ ምን ብዬ እንደማወራው ሁሉ አላውቅም። በአሁኑ ሰዓት ለማንኛውም ቤተሰብ ይህን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከምንም በላይ ላይካችሁ ያስፈልገኛል ማለት ነው። እንግዲህ ወደ ነገራችን ስንገባ ብዙ ብዙ ነገሮች እየደረሰኝ ነው ያለው፣ ብዙ ማስረጃዎች እየደረሰኝ ነው ያለው። የእናንተ ማስረጃ ቢመጣልኝም እኔ ምንም ላደርግ አልችልም፣ ወደ ማወጣውም ነገር የለም ማለት ነው። ያው ሀይሚን ነብሩኬ በአሁኑ ሰዓት ጥሩ ስሜት ላይ አይደሉም። ጥሩ ስሜት ላይ እንዳልሆኑ እያወቃችሁ ያልተደረገ ነገር አደረገ ያልተፈጠረ ነገር ተፈጠረ እያላችሁ ብዙ ነገር እየተናገራችሁ ነው ያላችሁት። አንደኛ ነገር ልጁ ያልበላውን ብር በልቷል እያላችሁ ስም ማጥፋት። እሺ፣ ብራችሁን ከበላ ብሩኬ ብር ስጡኝ ብሎ ለምኗችኋል? አስገቡልኝ ባካችሁ ብሏል? ድምጽ ልኮላችኋል? እስቲ ወንድ የሆነች ሴት እስቲ የብሩክ ብር በላብኝ ያለች ሴት እስቲ ደረሰኝ አውጪ እስቲ የድምፅ አውጪ ወንድ ከሆናችሁ እስቲ አወታችሁ ማሳየት እኮ ነው። በአፍ ብቻ መለፍለፍ ምንም አይሰራም። ልንገራችሁ፣ ብሩኬ እንኳን ለራሱ ለሰውም የሚተርፍ ልጅ ነው። ብር ከእናንተም ይፈልጋል ብዬ እኔ ሙስታሄል እንደዚህ ያደርጋል ብዬም አላስብም። እናንተ ገና ለገና ሁን ይህን ነገር ተጠቅማችሁ ልጁን ባለጌ ለማስፋል ሌባ ነው፣ አጭበርባሪ ነው፣ ሴቶችን ያታላል ምናምን ለማለት ይሄ ደግሞ አይሳካላችሁም። ተው አንዳንድ ልጆች እረፉ። እንደዚህ እያደረጋችሁ የልጁን ስም የምታጠፉት ሰዎች ምንም አይሰራላችሁም። እና ሀይሚዬም ራሱ በአንዳንድ ነገሮች መልስ እየሰጠች ነው ያለችው። ብሩኬ እንኳን የሶብር ሊበላ ቀርቶ ምንም ነገር የሚሰራ ልጅ አይደለም፣ ለሰውም የሚተፍ ልጅ ነው እያለችም የተናገረች ነው ያለችው። እናንተ የማሁን ነገር ይዛችሁ የልጁን ስም ለማጥፋት አትሞክሩ። በጣም ነው የሚደብረው። እና ደግሞ የደረሰኝ መረጃ ምንድን ነው መሰላችሁ? ያው ዛፍ እኛ ሁሉን ነገር እንልክልሻለን፣ ማስረጃውንም እንልክልሻለን። እሺ ወንድ ከሆናችሁ ማስረጃውን ለምን አላካችሁልኝም? ማስረጃውን አውጪ። አንዳንዶቹ እንልክልሽ እና ታወጪያለሽ አላቸው አይደለ? እሺ ላኩ። ንግግር ብቻ አይደለም ድምጽ አለ ብቻ አይደለም የምትልኩልኝ ላኩ። ብሩት የላክሽለት በናት ብሎ ለምኑ የላከልሽ ካለ ሴት አውጡ እና ሳየው አምጡ ላኩልኝ። ልጥፍ አድርጌ አውጥቼ ነው የምሰራው፣ እውነት ከሆነ ማስረጃችሁ፣ እውነት ከሆነ ሰው በማስረጃ ከመጣ ምንም ምንም ይሁን ምንም ትክክል ነው ማለት ነው። በቃ አቢባቤት ራሱ ማስረጃ ይዛችሁ ከመጣችሁ ነው የምትፈልጉ እንጂ ማስረጃ የሌለ ነገር ቢለፈለፍ ቢለፈለፍ ምንም የሚመጣው ነገር የለም። ስለዚህ እባካችሁ ልጁን ስም አታጥፉ፣ ዝም ብላችሁ ማስረጃ ሳትይዙ ማለት ነው። እና እንግዲህ ሀይሜ እና ብሩኬ እኔ እንግዲህ ደውዬ ነበረ ማነው ስሙ ጋራ ይሄ ቦስጋ ደውዬ ነበር ዛሬ። እንግዲህ አሁን እንዲሁም ከእሱ ደውዬ ጨርሼ አነጋግሬው ነው ያው እሱንም አንዳንድ ነገሮች ልነግራችሁ ብዬ ነው። እንግዲህ ቦስ ትንሽ እነሱ ሲረጋጉ በመሀላቸው እንገባለን ያለው። ያው ታውቃላችሁ ሀይሚና ብሩኬ ሲናደዱ ማንም ሰው እንደማይሰሙ ስለምታውቁ እኔ የተለመደውን አድርጋለው ወይም እሙሽዬ ጋራ ከመለኛው ጋር ተመካክረን እሙሽዬ ጋር እንደውልና ሙሽዬን አነጋግረን ነገሩ እንዲፈታ እናደርጋለን ብለዋል። የህፃን ጨዋታ ነው የተጫወቱ ነው ያለው። እውነቱን የህፃን ጨዋታ ነው የተጫወቱ ያሉት፣ እና ቢታረቁ አሁን እነሱ ናቸው ይህ ሁሉ ነገር እያመጡ ያሉት። አሁን ብሩኬ እና አይሚ በመሀላቸው ነገር እያመጡ በመሀላቸው ማይሆን ወሬ እያመጡ እንደዚህን ነገር እንዲፈጠር የሚያደርጉት ራሳቸው ናቸው። እውነት ነው የምናገረው። ራሳቸው በቃ ራሳቸው እርስ በራሳቸው ናቸው ለነገር ለሰው ወሬ እጅ የሚሰጡት። በጣም ነው የሚደብረው እና ያው መለኛውም ሁሉን ነገር ለእናቴ ነግራለሁ ብሏል። አስረዳታል፣ ሁሉን ነገር አስረድቻት እንዲስተካከል አደርጋለሁ፣ ግን እናቴ ትንሽ ስላመማት፣ እሷ ደግሞ ትንሽ ከሰማች ትጨነቃለች ነው ልክ እንደ አቡ ነው ያለው፣ ይሄን ንግግር ማለት ነው። ያው እኔም ጥሩ ነው እንደዛ ከሆነ ጥሩ ነው ያልኳቸው። ያው ሲሻላት፣ ጥሩ ስሜት ላይ ስትሆን እናታቸው ቢነግሯት ነው ያልኩት። ቦስም በተቻለኝ መጠን እንትን በተቻለኝ መጠን አግዛቸዋለሁ አያቸዋለሁ ብሏል። እንግዲህ ለቦስ አደራ ብያዋለሁ። እንግዲህ አደራውን እቀበላለሁ። ሁሉም እየደወለ አደራ እያሌ ነው ለሁሉም ስልክ ማንሳት አልችልም ነው ያለው። እንግዲህ እናመሰግናለን ቦስ እንደምንም ብለ እንደምታስታርቃቸው ማለት ነው። እና ሃይሚም ራሱ በቃ ያለፈ ታሪክ ያለፈ ነው። ዝም ብሎ ያለፈ ታሪክ አምጥቶ እንደዚህ ማለትም አያስፈልግም። ከኦዲ ከኦዲንስ ጋርም ግብ ግብ አያስፈልግም። ሃይሚዬ ከኦዲንስ ጋር ግብ ግብ አያስፈልግሽም። እናት የለም መሰለሽ አንቺ፣ በቃ ስራሽን እየሰራሽ ነው። ስራሽን እየሰራሽ ስለሆነ ለኦዲንስ መልስ መመለስ የለብሽም አንቺ እንደውም ኦዲንሶች ሲናገሩሽ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ ሲሉሽ እንዳልሰማሁ ነሽ ወደ ስራሽ ነው እንጂ የኦዲንሶቹን ነገር እያመጣሽ እዚህ ከተናገርሽ እንደውም የበለጠ ሊንቁሽ ይችላሉ። ስለዚህ እባክሽን የኦዲንሶቹ ነገር እያመጣሽ አንቺ ተለወጥሽ፣ አንቺ እንደዚህ ነሽ ብሎ ለሚሰድቡሽ ሰዎች ቦታ እየሰጠሻቸው እንደሆነ ነው የሚያውቁት። አንቺ ለእነሱ ቦታ እየሰጠሻቸው በቃ ቦታ እየሰጠሻቸው የበለጠ እንዲሰድቡሽ ነው እያደረግሽ ያለሽው። ስለዚህ እባክሽን ከወዲንስ ጋራ ውጣ ግባ ውስጥ አትግቢ። አንዳንድ የማይወዱሽ ሁሉም ሰው ይወድሽል አይደለም አንዳንድ የማይወዱ አሉ። አንዳንድ ደግሞ ዝም ብሎ አይቶ የሚጠሉሽ አሉ። ብዙ ነገር የሚፈልጉ አሉ። ስለዚህ ሁሉም ሰው ይወደኛል ስለማይባል ማንም ሰው ቢናገርሽ ላሽ ብለሽ እለፊው። እንዳልሰማ ሆነች ማለት ነው ያለሽው። ብሩኬ እንግዲህ ከበላ ብሩን ወጥቶ መናገር አለበት። ለምንድን ወጥቶ የሚናገረው? ምን ስለተፈጠረ? ወደሽ ተሰጠሹ። ምን አገባዋ? ሳይ እንኳን ከተበላችሁ ወደሽ ከሰጠሹ ተሰጠሹ ነው በቃ። ስለዚህ ዝም ብላችሁ ልጁን እንትን አትበሉት። ለማንኛውም ቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ